ክፉ ጊዜ ወዳጃችንንም ጠላታችንንም ያሳውቀናል። ምናልባት ይህን ቀን አደረስን ብላችሁ ሊሆን ይችላል፣ ብዙ ሰዎች ከጎን የራቃችሁ። እዚህ ጋር ማንንም ልወቅ ሳልመጣሁም እኔ በፈጣሪ ይቻል ሰው ነኝ። እንደዚህ ያደረገ የመወቅስበት ሁኔታ ላይ አይደለሁም እና ራስ ነገር ነው የሚቀድመው መጀመሪያና የራሳችንን ህይወት ብናስቀድም የራሳችንን ህይወት ብናስተካከል እዚህ ጋር የተበላሸ ብዙ ነገር ለጊዜው ይቆይ። ያመመንች እየኖርኩትን ሲከፋኝ፣ ያልተናገርኩትን አንተን ብዬ ብዙ ነው ዝም ያልኩት እንዳይከፋ ያፋውት ተገረ አንተን ብዬ ሰላም ሰላም፣ እንዴት ናችሁ ቤተሰቦቻችን? እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? እግዚአብሔር መስከን ያው ማማረር ጥሩ ስላለ እና ባለውበትም ሁኔታ በማንኛውም ሰዓት እግዚአብሔር ማመስገን አለብን እና እግዚአብሔር ይመስገን በጣም ደህና ነኝ። ያው ያለውበት ሁኔታ ምን አይነት ጤንነት ላይ እንዳለው ያስታውቃል። ትንሽም የጠፋውባችሁ በዚህ ምክንያት ነው። ለትንሽ ጊዜ ቪዲዮም አልሰራውም ከሶሻል ሚዲያም ከብዙ ነገር ርቅ ነበረ። ስላመመኝም በዚህ ሁኔታም ደግሞ ወደ እናንተ መምጣት አልፈለግኩም። ቤተሰቦች ይህንም ሁሉንም ሰው ማስጨነቅ አልፈለግኩም። ዛሬ ግን ከዚህ በላይ እኔን የምትወዱ የምታከብሩ ሰዎች ስላላችሁ በጣም የተጨነቃችሁ በውስጥ ያወራችሁኝ ምን ሆንሽ? የት ደረሽ? የት ሆንሽ? ብላችሁ ላሰባችሁልኝ ምላሽ መስጠት ስለፈለግኩና አሁን ጥሩ ጤንነት ላይ ስለሆንኩኝ ያለሁበትን እንድታውቁ ስለፈለግኩ ቪዲዮ የሰራሁላችሁ እና እውነት እኔ ይህን ያክል የሚወደኝም ይህን ያክልን የሚጨነቅ ሰውም እንዳለ አላውቅም ነበር። እና በጣም ነው የማመሰግነው፣ በጣም ለተጨነቃችሁልኝ። እዚህ ጋር ስመጥራትም አልችልም፣ በጣም ብዙ ናችሁ። ግን የማስታውሰው ጎንደሬዋ ሀይሚ በቃ ማለት እኔ እንጃ፣ በጣም ሲጨነቁልኝ፣ ቼክ ሲያደርጉኝ፣ እንደ እህት በጣም ለእኔ በውስጥም ቴክስትም ሲጽፉልኝ ነበረ ምናምን እና በጣም ነው የማመሰግነው። እህትም እንደዚ አትሆንም እና እውነት እግዚአብሔር ያክብርልኝ። ደህና ሁኜ ደግሞ እናንተን ለማመስገን ሌላ ቪዲዮ ለመስራት ያብቃኝ። ከዛም ውጭ ኮመንት ላይም እኔ እናንተ እንትን እያልኩ አይደለም፣ ያው ለማስታወስ ያክል ከስልኬም ርቄ ስለነበር ያየኋቸውን ቴክስቶች ነው አሁን ያነሳሁላችሁ እንጂ በጣም ብዙ ሰዎች ተጨንቃቸዋል። ብቻ ሁላችሁንም እግዚአብሔር ያክብርልኝ። አሁን ጥሩ ጤንነት ላይ ያለሁት ብዙ አትጨነቁ። እንግዲህ የሰው ልጅ ለምን አመመኝ አይልም፣ ለምን ታመምኩም ብሎ ማማረር የለበትም። ያው ያጋጥማል። እያመሰገንንም ቢሆን እንግዲህ መቀጠል ነው ያለው አማራጭ። ይቅርታ በጣም እና ዛሬ እውነቱን ለመናገር ይህን ብቻ መልዕክት ለማስተላለፍ አይደለም የመጣሁት ያው ከባድ ጊዜ ነው እያሳለፍኩ ያለሁት በጣም ፈታኝ ጊዜ ነው ለእኔ እንደ ሴትም ደግሞ ለብዙ ጊዜ ነው በዚህ ህመም እንትን እያልኩ ያለሁት እና ቤተሰቦቼም በጣም እየተጨነቁ ነበር ክፉ ጊዜ ወዳጃችንንም ጠላታችንንም ያሳውቀናል። ማን ከጎናችን እንዳለ፣ ማን ከልቡ እንደሚወደን፣ ማን እንደሚያከብረን የምናይበት ጊዜ ማለት መጥፎ ጊዜ ነው። ሐዘን ህመም ነው እና እካ ማንም እንደሌለኝ የገባኝ እውነት ማለት በዚህ ልክ ሰው የለኝም ብዬ ማስብ አላውቅም። ብዙ እንወድሻለን ምናምን ያሉኝ ሰዎች አሉ። ስም መጥራት አልፈልግም ዛሬ እዚህ ጋር ማንንም ልወቅ ሳልመጣሁም በፈጣሪ እጅ ያለው ሰው ነኝ። እዚህ ጋር እንደዚህ ያደረገ የሚወቅስበት ሁኔታ ላይ የማይደለውም እና ግን በቃ በጣም ከፍቶኛል። ከህመሙ በላይ በጣም ይጎዳኝ ሰው ማጣት አለኝ ብላችሁ የምታስቡትን ሰው ከጎኔ ይቆማል ብቻ ላቅ፣ በማንኛውም ሰዓት አለ ብላችሁ የምታስቡት ሰው ማጣት ማለት በጣም ከህመም በላይ ከብዙ ነገሮች በላይ የሚጎዳን ያ ነው። እና አሁን ዛሬ እዚህ ጋር የምር እያለቀስኩ ምናምን የማንንም እንትን ለማለት የሚዲያ ሽፋን ለማግኘት ምናምን አይደለም የመጣሁት። ማለት አሁን ተሽሎኝ ነው የምር ሳወራችሁ ተሽሎኝ፣ በራሴ እንደዚህ ቁጭ ብዬ ማውራት የቻልኩበት ሁኔታ ላይ ስለሆንኩ ነው። ኢቭን ራሴን እንኳን ማንቀሳቀስ የማልችልበት በጣም ሰው የሚያስፈልገኝ ሁኔታ ላይ ነበርኩኝና ነው። የማያልፍ ጊዜ የለም፣ ሁሉም ያልፋል። ለምን ተፈተንኩ አልልም። ለምን ይሄ ቀን እኔጋ ለምን ይሄ ሁሉ ነገር አልልም። ከዚህም የባሰ ብዙ ከባድ ጊዜ የሚያሳልፉ እህት ወንድሞች አሉ። እና በዚህ አጋጣሚ ሁላችሁንም እግዚአብሔር ማራችሁ ማለት እፈልጋለሁኝ። ያው መጥፎ ጊዜ ቅድም እንዳልኳችሁ ነው፣ ወዳጃችሁን ጠላታችሁን የምታውቁበት፣ ማን ከጎናችሁ እንዳለ፣ ማን ከልቡ እንደሚወዳችሁ የምታውቁበት ቀን ነው እና እኔ በጣም ብዙ ሰዎችን አሉኝ ብዬ የማስባቸውን ሰዎች ያጣሁበት እኔ እንጃ ምንድን ነው የሚባለው። አንዳንድ ጓደኛ፣ አንዳንድ ቤተሰብ፣ አንዳንድ ሰው ለበረሃም ጥላ ይሆናል ይባላል፣ እና እኔ ያመንኩት የተማመንኩበት ሰው ነው የካደኝ የምር። እና ስለማን እያወራሽ ነው ምናምን ለሚለው ስለ ብዙ ሰው ነው የማወራው። እውነቱን ለመናገር ስለ አንድ ሰው ምናምን አይደለም ማወራ በጣም ስለ ብዙ ሰው ነው እያወሩ ያለሁት። ሁሉም ነገር የሚጀምረው ከራስ ነው አይደለም። እኔ እስከማውቀው የራስ ነገር ነው የሚቀድመው መጀመሪያ ና የራሳችን ህይወት ብናስቀድም የራሳችን ህይወት ብናስተካከል እዚ ጋር የተበላሸ ብዙ ነገር አለ። ሌላው ቢቀር አይደለም የምናውቀውን ሰው የማናውቀውን ሰው እኮ እግዚአብሔር ይማርሽ ይባላል፣ አይዞሽ ይባላል፣ ይጠየቃልና። በዚህ ልክ ለምን እኔ ላይ በቃ ብቻ ዛሬ እንደዚህ ብዬ ባላወራችሁ በጣም ደስ ይለኛል። ግን ስለከፋኝ በውስጥ ያዝኩት በጣም ብዙ ህመም ስላለ ነው። ይቅርታ። እንደዚህ ባልሆን በጣም ደስ ይለኝ ነበረ። እዚህ ያሳለፍኳቸው በጣም ከባድ ጊዜያት ነበሩ። በጣም ሰው የናፈቅኩበት ከጎኔ የሚሆነ ሰው ያጣውበት እውነት፣ ሰው ሁሉ ማየት የናፍቀኝ ነበር። ከዶክተሬ ምናምኖች ሌላ ሰው በቃ መጦ የሚጠይቀኝ ሰው ፈልግ ነበር። አንድ ያለኝ ወንድም ነው እዚህ እሱ ነበረ ቼክ የሚያደረገኝ ና ከስራ ስመጣ ማታ ነው ከጎኔ የሚሆነው። ከዛ የሚያያችሁ የሚጠይቃችሁ አይዟችሁ የሚላችሁ ሰው እንደማጣት

ሁሉም ለራሱ ሁሉም ወዱራከ አጣሁኝ። ማመንከባድ ጊዜ ያሳለፍኩት ሁነት ማለት እኔ እንጃ፣ በጣም የፈተና የፈተና ጊዜ ነበር ለኔ፣ ግን እግዚአብሔር ይመስገን አለፈና ዛሬ እዚህ ጋር ቆሜ ለመናገር በቃው። ምናልባት ይህን ቀን አደርስም ብላችሁ ሊሆን ይችላል፣ ብዙ ሰዎች ከጎን የራቃችሁ ምናምን ነው። እግዚአብሔር ይመስገን የእናት ጸሎት ዛሬ ላይ እንደዚህ ደና እንደሆነ አግዞኛልና፣ እናንተም ደግሞ በውስጥ በአንዳንድ ሰዎች ቴክስት ጽፌላችሁ ነበር። ትንሽ አሞኝ ነበር እና አይዞሽ ፈጣሪ ማርሽ ላላችሁኝ እውነት ፈጣሪ አክብርልኝ። በድጋሚ ጎንደሬዋ እውነት ሀይሚ በጣም በጣም በጣም ነው ማመሰግነው። እግዚአብሔር ያክብርልኝ ይሄ ቀን አልፎ አንዳንዴ በክፉ ቀን ሰው በምትፈልጉ ሰዓት አይዟችሁ የምላችሁ ስታገኙ እውነት ሆነ እንደ መላእክ ነው ለእናንተና በዚህ ሰዓት ደግሞ በጣም ሰው የሚያስፈልገኝ አይዞች መባል የሚፈልግበት ሰዓት ነበረ። ብቻ ብዙ አሁን ላይም ያን ያክል ደህና ሁኝ ምናምን አይደለም ዚጋ ያለሁት ግን ትንሽ ጥሩ ስሜት እየተሰማኝ አይደለም። ከህመሙ በላይ የጎዳኝ ሰው ማጣቴ ነው፣ አምኜ መከዳቴ ነው፣ ከጎን የሚቆም ሰው ማጣቴ ነው። እና አንዳንዴ አይዞሽ የሚለው ቃል በራሱ የምር መድኃኒት ነው። እና ከህክምናው በላይ እዚህ ጋ ከሚደረግልኝ ክትትል በላይ ቃላቶች ናቸው እኔን የሚያዱንኝም የሚገሉኝም የምር ስነግራቸው። ከቤተሰቦቼ ውጭ ስልክ ጩ አያውቅም። እና የዚህን ያክል ወዳጅ እንዳጣው አላውቅም ነበረ በዚህ ልክ እንደተጎዳውም አላውቅም ነበርና ሌላ ጊዜ በደንብ ለማውራት በደንብ ጊዜ ሰጠን እናንተንም የማመሰግንበት ቀን እንዲመጣ። አሁንም ቢሆን ያለሁበት ሁኔታ ያናክል ደህና ስላልሆንኩኝ ሁላችሁም በየእምነታችሁ ጸሎት እንድታደረጉልኝ፣ አይዞሽ እንድትሉኝ፣ ከጎኔ እንዳላችሁ እንዲሰማኝ ይሄ ብቸኝነት እንዲጠፋ እፈልጋለሁና ከጎኔም ለነበራችሁ ከዚህ በኋላም ከጎኔ ለምትሆኑ እግዚአብሔር ያክብርልኝ። እወዳችኋለሁ። ተመልሼ በጥሩ ነገር እንደመመጣላችሁ ተሽሎኝ የወደ ድሮ ሳቄ ተመልሼ የድሯን ኤደን ይጅላችሁ እንደምመጣም ተስፋ አደርጋለሁ። ሁሉም ነገር ያው እግዚአብሔር ነው ሁሉም የሚሰጥ የሚነሳም እና ለምን ሆነ ብዬ አማረር አልፈልግም። ለምን እኔ ላይ እንደዚህ ሆነ ማለት አልፈልግም። ነገ ተረኛ ማን እንደሆነ አናቅም። ገብቷችኋል። ነገ በእኔ ቢደርስስ ብለን ማሰብ አለብን። ምንም ነገር ስናደርግ ነገስ በእኔ ቢደርስ፣ እኔስ ብሆን ተረኛ ብለን ማሰብ አለብን። ጥሩ ሰው የምንሆነው ያኔ ነው። ሁላችንም ቁመን ስለሄድን ምናምን በቃ እንደዚሁ አንቀጥል። ሁላችንም ወዳቂዎች ነን እና በቻልነው መጠን ጥሩ ሰዎች ብንሆን። በዚህ አጋጣሚ የምር ያስቀየምኳቸው ሰዎች ካላችሁ አውቂም፣ ሳላቅም፣ አላቅም ብቻ አስቀይሚያችሁ ሊሆን ይችላል እና ይቅርታ እንግዲህ ይቅርታ እንደምታደረጉኝ ተስፋ አደርጋለሁ እና ከዚህ በላይ እናንተንም ባላስጨንቃችሁ እኔም ባልደክም ጥሩ ነው። አይደለም ቪዲዮ መስራት አይደለም ለእናንተ ማለት አሁን ላይ በጣም ከባድ ሁኔታ ውስጥ በጣም ተስፋ መቁረጥ ውስጥ በጣም መድከም ውስጥ ያለሁት ግን ደግሞ እኔን የሚያከብሩ የሚወዱ፣ የእኔ ነገር የሚያስጨንቃቸው ሰዎች ስላሉ ደህንነቴን፣ አሁን ያለሁበት ሁኔታ ጥሩ መሆኑን ለማሳወቅ ያህል ነው ይህን ቪዲዮ የሰራሁትና፣ ከእኔም ደግሞ የሚማሩ ሰዎች ይኖራሉ ብዬ ተስፋ አደርጋለሁ። ምክንያቱም ሁሉም ያልፋል የምር እንድታውቁ የሚፈልገው ነገር ሁሉም ያልፋል። ተስፋ አትቁረጡ። የታመመ ይድናል፣ ብቻ ያልፋል። ያጣም ያገኛል። ብዙ ነገር አለና ተስፋ እንዳትቆርጡ። የምር እህቶች ተስፋ እንዳትቆርጡ። ነገ ደግሞ ሁላችንም እየሳቅን ጥሩ ቀን መጡ እንደምንገናኝ ተስፋ አደርጋለሁ። በጥሩ ነገር እመጣለሁ ብዬ ከእግዚአብሔር ጋር ያው ቃል ባልገባላችሁ ያለሁበት ሁኔታ ጥሩ ስላልሆነ ቃል ልገባላችሁ አልችልም። ግን በጣም ደህና ነኝ አሁን እግዚአብሔር ይመስገን። ነገ ደግሞ ከዚህ በላይ ደህና ሁኜ እቤቴ በሰላም ገብቼ እያመሰገንኩኝ ከእናንተ ጋር እንደገና ድጋሚ እንደምገናኝ ተስፋ አደርጋለሁ እና ከዚህ በላይ ብዙ ነገር ባለላችሁ ደስ ይለኛል። እንግዲህ ካሜራማን እዚህ ድረስ መጥቶ ስለተቸገረልኝ